ሥጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። እናንተንም ደግሞ ሁላችሁም አንድ ሁነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነን እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከፈተና ይሰውራል። ሃይማኖታችን አጽንተን ጓራችን አቅንተን የምኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችን ያሳርግልን። ምን ለምነው ልመና ሁሉ ይስማል። ጸሎት መጸለይ ነው። ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተ እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረጽዋቱ ይደርሳል፣ ያም ሲጸልይ ከመንበረጽዋቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስያ አይደለም። እኛ ቤተክርስቲያናችን ስርዓት አይደለም እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ ማን ያያችሁ? እግዚአብሔር ማን ያየቻችሁ? ቤተክርስቲያን ማነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን እየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይህድ ወደ ምሳ ሲያበሳ መንፈስ ቅዱስ ይስራኤል ክሙ